ወደ አጫጭር መረጃዎቻችን አልፋለን። የተማሪዎችን ውጤት ለማሻሻል እውቀት መር የትምህርት አመራሮች ምደባና የአቅም ግንባታ ላይ መስራት ይገባል ተባለም። በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ መሰረት የ12ተኛ ክፍል ብሔራዊ ፈተና ውጤት ዝቅተኛ መሆኑን አስመልክቶ በትምህርት ሚኒስቴር በተዘጋጀ ጥናት የቀረበ ሲሆን በጥናቱ መሰረትም እውቀት መር የትምህርት አመራሮች ምደባ ሊኖር እንደሚገባ ተገልጿል። የተማሪዎችን ውጤት ለማሻሻል የትምህርት አመራሮችና የመምህራን አቅም ግንባታ ላይ መስራት እንደሚገባ እንዲሁም ለመምህራኑ ማበረታቻና ተጠያቂነት ሊኖር ይገባል ሲሉ በትምህርት ሚኒስቴር የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዶክተር ዮሐንስ ወጋሱ ገልጸዋል። የተማሪዎች ውጤት ዝቅተኛ የሆነው ከታች በቂ እውቀትና አቅም ይዘው ባለመምጣታቸውን ያሉት ስራ አስፈፃሚው ለተማሪዎቹ በዘመቻ መልክ የማጠናከሪያ ፕሮግራሞች ማዘጋጀት ያስፈልጋል ብለዋል። በአዲስ አበባ እየጣለ ያለውን የበልግ ዝናብ ተከትሎ 15842 ሰዎች ለጎርፍ አደጋ እንደተጋለጡ የእሳትና አደጋ ስጋት ሥራ አመራር ኮሚሽን አስታወቀም። የኮሚሽኑ የአደጋ ስጋት ጥናትና ትግበራ ዳይሬክተር ዴሲሳ ጦራ ለሀገሬ ቴሌቪዥን እንደተናገሩት በመዲናይቱ በሁሉም ክፍለ ከተሞች በተሰራ ጥናት የጎርፍ ተጋላጭ የሆኑ ሰዎችን የመለየት ስራ እንደተሰራ ገልጸዋል። በአዲስ አበባ እየጣለ ያለውን የበልግ ዝናብ ተከትሎ በከተማይቱ ወንዝ ዳርቻ የሚኖሩ ሰዎች በከፍተኛ ደረጃ ለአደጋ ተጋላጭ ሆነው መለየታቸውንም የኮሚሽኑ የህዝብ ግንኙነት ኃላፊ ንጋቱ ማሞ ለሀገሬ ቴሌቪዥን ተናግረዋል። በጥናቱ መሰረትም 142 ቦታዎች በከፍተኛ ደረጃ ለጎርፍ አደጋ ተጋላጭ እንደሆኑ የተለየ ሲሆን የአዲስ ከተማ ክፍለ ከተማ ከፍተኛን የተባለ 25 ተጋላጭ ቦታዎች ያሉበት መሆኑ ተነግሯል። የሚከሰቱ አደጋዎችን ቀድሞ ለመከላከልም ኮሚሽን መስሪያ ቤቱ የተለያዩ ስራዎችን እየሰራ መሆኑን የህዝብ ግንኙነት ኃላፊው ሲገልጹ፣ ከሰሞኑ መቀነስ እያሳየ ያለው የበልግ ዝናብ በመጪዎቹ ጊዜያት በወንዝ ዳርቻ ያሉ ነዋሪዎችን ሊጎዳ እንደሚችል ገልጸዋል። ህብረተሰቡ የሚተላለፉ የጥንቃቄ ምልክቶችን መከታተልና መተግበር እንዳለበትም የተናገሩት አቶ ንጋቱ በተለይም ቁሳቁሶችን ለመልቀም ወደ ወንዝ ዳር የሚሄዱ ታዳጊዎች የአደጋው ሰለባ እንዳይሆኑ መጠንቀቅ እንዳለባቸው አሳስበዋል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ ለተለያዩ ተግባራት የሚውል ከ18 ሄክታር መሬት በላይ በሊዝ ጨረታ ለማስተላለፍ የሰነድ ማስረከቢያ መርሐ ግብር አካሂዷል። ባለፉት ሰባት ዓመታት በአሰራር ስርዓቱ ክፍተት የመሬት ጨረታ ሳይወጣ የቆየ ሲሆን በቅርቡም የአሰራር ስርዓቱን በማዘመንና የለሙ መሬቶችን በማጥናት ለተለያዩ ግልጋሎቶች የሚውሉ መሬቶችን ለጨረታ ክፍት በማድረግ ለተከታታይ አራት ዙር ማስተላለፍ መቻሉን ቢሮ አስታውቋል። በአምስተኛው ዙር ለጨረታ የቀረቡ መሬቶች በመዲናዋ በዘጠኝ ክፍለ ከተሞች የሚገኙ ሲሆን የጨረታ ሂደቱም ከብልሹ አሰራሮች የጸዳ እንዲሆን ከእጅ ንክኪ የራቀ መሆኑን እንዲሁም በዚህም ተጫራቾችና ወኪሎቻቸው በኦንላይን ኩነቱን በግልጽ እንዲከታተሉ የሚያስችል እንደሆነ የከንቲባ ጽሕፈት ቤት መረጃ ያመላክታል። ኤም23 የተባለው የኮንጎ ዲሞክራሲያዊ ሪፐብሊክ አማጺ ቡድን ከተቆጣጠረው ወሳኝ ከተማ መውጣቱ ተነገረም። አማጺ ቡድኑ ወሳኝ ከተባለው አካባቢ ያፈገፈገው በኳታር ዶሃ ከኮንጎ መንግስት ጋር ውይይት ሊያደርግ በመሆኑ ነው ተብሏል። አማጺ ቡድኑና የአገሪቱ መንግስት በመጪው ሳምንት በዶሃ ለመነጋገር ከስምምነት ላይ ደርሰዋል። አማጺ ቡድኑ ካለፈው ጥር ወር ጀምሮ በምስራቅ ቃይ ኮንጎ ትልቅ የሚባሉትን ከተሞች ጨምሮ በርካታ አካባቢዎችን በቁጥጥር ስር አድርጓል። ኤም23 በበጎ ፈቃዱ በሸሸባቸው አካባቢዎች የመንግስት ጦር ጉዳት የሚያደርስና እንዲሁም ጠባጫሪ ድርጊቶችን የሚያደርግ ከሆነ ግን ዳግም ሊቆጣጠረው እንደሚችል መናገሩን አፍሪካ ኒውስ ዘግቧል። ኤም23 በሩዋንዳ መንግስት የሚደገፍ ከፍተኛ ደረጃጀት ያለው ኃይል እንደሆነ በተደጋጋሚ ይነገራል። ሩሲያ በሳህል ቀጠና ሰላምና መረጋጋት እንዳይፈጠር እያደረገች ነው ስትል ዩክሬንን ተጠያቄ ያደረገች የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከቀድሞ ቀኝ ገዥዎች በተጨማሪ የኪየቭ አስተዳደር አካባቢው እንዳይረጋጋ ጥረት እያደረገ ነው ብሏል። ይህ ውቹ ሀገር በተለይም የሽብር ቡድኖችን እየደገፈች ነው ሲሉም የውጭ ጉዳይ ሚኒስትሩ ተናግረዋል። ሰርጌ ይህንን የተናገሩት በወታደራዊ አስተዳደር ውስጥ ላሉ ለማሊ ቡርኪና ፋሶና እንዲሁም የኒጀር ውጭ ጉዳይ ሚኒስትሮች ነው። የማሊ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው ዩክሬንን በአሸባሪነት ለመፈረጅ ሀሳብ መያዟን ተናግረዋል። ማሊ ከሩሲያ ወታደሮች ጋር በመሆን በዩክሬን መንግስት ይደገፋል የለችውን አማጺ ቡድን ስትዋጋ እንደቆየች ይታወቃል።